ጉድ ጉድ ጉድ ጉድ ጉድ ዳግም እና ኤሚን ተፋቀሩ። ሻወር ወስደው ወደ ክላስ ልትገባ ስትል ወንድሟ አነቀና ያዛት። ጉድ ጉድ ዝናሽ አለ ጉድ ጉድ ዝናሽ ችግር ውስጥ ገባች። ዝናሽ ችግር ውስጥ ገባች። ዳግም ከሁሉም አንቺ ፈታ ያልሽ ትመስያለሽ እያለ ልብሷን አውልቃ ሻወሪ ወሰደች መስላ ወደ ክላሱ ስትሄድ ናሆም ምን እየሰራች ነው ብሎ በራፉን ክፍት ታደረገና ያዛት። ጉድ ጉድ ጉድ ጉድ እንዴት ነው የምንዛለቀው? እሺ አሁን ይህን እንዴት ነው የምንዛለቀው? እያለሽ ወይዘሮ ዝናሽ ጭንቀት ውስጥ ገብታለች። በስመ አብ፣ በስመ አብ፣ በስመ አብ፣ በስመ አብ። በጣም ከባድ ከባድ ችግር ተፈጥሯል ማለት ነው። እንግዲህ ኒኢሚን እንግዲህ ወንድም ዳግምን ይሄ የጓደኛዬ ልጅ ነው ስላለቻት ወይዘሮ ዝናሽ አፍቅረዋለች፣ ፍቅር ውስጥ ገብታለች። ጉድ ጉድ ጉድ ጉድ ጉድ ያስብላል። እና እዚህ ልጅ ጋር ምን አለች? ይሄ ልጅ ምን ሊያደርግ ነው የመጣ? ከቤት ውስጥ ሴት ልጅ አለን ምን ይሰራል? አሁን ይሄ ከእኛ ቤት የመጣው ምን ይሰራል? እያለ እናቱን ያስቸንቃታል። እንግዲህ ወይዘሮ ዝናሽም የጓደኛዬ ልጅ ነው፣ ትንሽ ጊዜ ነው ታገሰኝ፣ ይሄዳል ትለዋለች። ዳግምም ደግሞ ለምንድን ነው እናትነትሽን የካድሽው? አሁን ስለ ጎረመስኩና አባዬ ጉድሽን ስለሚያወጣብሽ ነው እንጂ ያመንሽ አልተቀበልሽኝም ነበር። እኔ እኮ እንደ ልጅ የእናት ፍቅር ያምረኛል። እኔ እኮ እንደ ልጅ እናት ብዬ ማቀፍ እፈልጋለሁ አላት። በጣም እንግዲህ ወይዘሮ ዝነሽ በሶስት አጣብቂኝ ውስጥ ገብታለች። አንደኛ የጓደኛ ልጅ ነው ያለችው ልጇን ሊያማግጥባት ነው። ሁለተኛ ና ሁም ደግሞ ይህ ምን ይሰራል እያለ ነው እንግዲህ በጣም አጣብቂኝ ውስጥ ገብታለች ማለት ነው። እንግዲህ ኑሐሚን ቤት ወጣለች። ከዚህ ጭንቀት እንኳን አምራን እንዳትካፈላት ከቤቴ ካልወጣች ታንቄ ሞታለሁ። ይቺ ድሀ ይቺ ድጋራም እያለች እየሰደበች እንግዲ ከቤቷ አባራቸዋለች ማለት ነው። አቶ ላይኩን ቤት ገዝቶላቸዋል። እንግዲህ አምራንም እንግዲህ ሰው ይቅር የማይሉኝ ከሆነ እኔ ራሴን አጠፋለሁ እያለች ለአቶ ላይኩን አምራን እያመረረች ትናገራለች ማለት ነው። አቶ ላይኩን ደግሞ ለምንድን ነው ራስ ሽን ምታጠፊ? ከሁልሽ ውስጥ ያለው ልጅም እኮ የኔ ዘር ነው። እስኪ ወንድ ነሽ ትሞክሪያለሽ እያለ እንግዲህ ልጅሽን ታሳድጊያለሽ፣ ልጁ ውጭ ሀገር ሂዶ ያድጋል፣ አንቺም እሱ ጋር ትለያያለሽ እያላት ነው። ምንም የእኔ ዘር ለመሆን አልፈቅድልሽም እያላት ነው። እንግዲህ ወይዘሮ ዘናሽ በጣም አጣብቂኝ ውስጥ ገብታለሽ። እንግዲህ አብርሃምም ናሆም ኑሐሚን ልጁ ልታስወረድ እንደሆነ ሲያቅ በጣም ጭንቀት ውስጥ ገብቶ አፍጥጦ እያያት ነው። ምን እየተካሄደ ነው? ምን እየሆነ ነው? ምን አድርግ ነው የምትይኝ? ይቅርታ እያልኩሽ አይደለም ወይ ትላለች። አቶ ተሰማ ደግሞ ይሄ ልጅ ከቤቴ ውስጥ እንዳለው የልጅን ህይወት አበላሽቶ ምን ይሰራል ከዚህ እያለ ነው። ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው ነሃም የምንትሆ፣ ምን እያረጋችሁ ነው ስል፣ አንተ ራስን ምን እያደረግክ ነው? ልጅቷን እኮ አስደነገጥካት። ከሻወር ወጥታ እየመጣች ነው። አንተ ራስን ምን እያልክ ነው? አስደነገጥካት፣ ይልና ይሳፈጠዋል ማለት ነው። ናሆምም ግራ ተጋብቶ ልጁ ምን እየሆነ ነው እንደዚህ የሚያይኝ እንዴ? ልጁን ጥርሱን ብዬ ላራግፈው እንዴ? ቆይ ምን ሊያረግ ነው? እኛ ቤት የመጣ አንዱ ሲወጣ አንዱ፣ አንዱ ሲወጣ አንዱ፣ ቆይ እኛ ቤት ሰላም የለም እንዴ? ሁሌ ችግር ነው፣ ሁሌ መከራ ነው። ቆይ እኛ መቼ ነው ሰላማችን አግኝተን እንደ ቤተሰብ የምንኖረው? ከዚህ በፊት ነሃሜን እንደዚህ ናት እንደዚህ ያልሽ ያልሽ ስትበጠብሽ ገጠር ድረስ ሄድኩልሽ። አሁን ደግሞ ይሄ የጓደኛ ልጅ ነው ብለሽ እንዴት ታመጫለሽ? እሱ የጓደኛው ልጅ ሲያመጣ እንዴት እና እንዴት ስትሆኝ ነበር? እሱ ሲያመጣው እሴት ነው፣ ይሄ ግን ወንድ ነው። ከቤታችን እሴት ልጅ አለች። አሁን ይሄ ህይወቷን ያበላሸዋል እያለ እናቱን ያስጨንቃታል። አባዬ ይሄ ልጅ ምን ይሰራል? ወንድ ልጅ ከቤት ምን ያደርጋል? የጓደኛ ልጅስ ቢሆን እያለ እንግዲህ እና አሁንም ቅሬታውን እያቀረበ ነው ማለት ነው። ሰላሙ ውድና የተከበራችሁ የልሲ ቤተሰቦች እንዴት ናችሁ? ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ያበረታቱኝ አዳዲስ ነገሮችን ተፈጥረዋል። እንግዲህ ላይክ አድርጉልኝ ማለት ነው። ወደ ቪዲዮ ወይዘሮ ዝናሽ መጣች። በጣም ደነግጠች እና ምስኪን ወይዘሮ ዝናሽ በጣም ደንግጣ ራቁታቸውን ታገኛቸዋለች ማለት ነው። ቆያቸው ምን እየሰራች ነው? ጥላታለች። እን ቆይ ሁላችሁ በእኔ ላይ ምንድን ነው እንደ ህፃን ገላምጦኝ ሄዳ። አንቺ ደግሞ ምን አድርጊ ነው የምትይኝ? እንደ ምንድነው እኔ እኮ ህፃን አይደለው። ሙንናቸው ነው ሻወር ስጪ መውጣት አልችልም። እንዲ አልጋ ላይ ልትገቢ ስትይ ነው የተያዝሽ። ወራዴት ከወንድሜ ይልቅ እህቴ ወደደችኝ ይመስለኛል አላት ማለት ነው። ከዛ አንተነህ እንጂ ወንድሟ እንደሆን ከምታውቀው እሷኮ እህት ወንድሟ እንደሆን ካታውቅም ይልቅ ይች ዝች ልጅ ላይ አይንህን አንሳ ትለዋለች። እና ለምንድን ነው ማነሳ ሌላ ነገር ውስጥ እሳትገባለች። ገባለሽ ይልቅ እርሷን አስቆሚያት እኔ እንደሆነ ምንም እንትን አልልም። እሷ ግን ሌላ ውስጥ ሌላ ፍቅር ውስጥ ገብታ እንዳትጎዳብሽ ይልቁን እስከዚሁ ወንድምሽ ነው የእኔ ልጅ ነው ብለሽ ብታፈርጭው ይሻላል፣ እውነቱን ብታወጭው ይሻላል ይላታል ማለት ነው። ከዛ ዳግም ቆይ፣ ለምንድን ነው ህይወቴን የምትበጠብጠው? ለምንድን ነው ሰላም የኖርኩትን ኑሮ መታ ህይወቴን እንደዚህ ብስቅልቅል የምታደርገው? አረን አሁን በእናትህ ምናምን ትለዋለች ማለት ነው። እንደዛ ሲላጠይ እና አስታውቂ አሳውቂ ቶሎ ልጅሽ እንደሆንኩ ቶሎ ተናገሪ፣ አለዛ ችግር ይፈጠራል ይላታል። የእኔና የህቴ ግንኙነት እንደሚያበሳጭሽ ከሆነ ሌላ ነገር ውስጥ ነው የምንገባው። እረፊ ብዬሻለሁ፣ ጠበቅ ነው ማደርገው ብዬሻለሁ ይላት። አንተ ያመሃል እንዴ ያመሃል እንዴ ሲልል፣ እንግዲያውንስ እናትነትሽን አምነሽ ካልሆነ ግን የእህቴን ግንኙነት አጠበቅ አርጌ ነው የሚይዘው፣ ጠበቅ አርጌ ነው የሚይዘው ይልና ጠበቅ ያለ ማስጠንቀቂያ ይሰጣታል ማለት ነው። ለወይዘሮ ዝናሽ። ወይዘሮ ዝናሽ በጣም ደንግጣና በጣም ፈርታ፣ በቃ ወይኔ ምን ይሻለኛል? እንዴት ነው አሁን ለላይ ኩል ነው ብዬ የምነግረው? አሁን እስከ ዛሬ ደብቀሽኝ የነበረውን አሁን እንዴት ነገርሽኝ ነው የሚለኝ አሁን ምን ብዬ ልንገረው? እሺ እንዴት ላድርገ? ብላ በጣም ተጨንቃለች። ግን እንደዚህ እያወራች እያለ ይህን ሰራተኛ የነበረችው የሆነችው የኑሃሜን እህት ስሟ እየጠፋኝ ሄደን ኤደን ተደብቃ ትሰማለች። ከዛም በኋላ ዝናሽን ታስፈራራታለች ማለት ነው። እንግዲህ አሁንስ ይህን ነገር ካላደረግሽልኝ ለላይኩን ይሄ ልጇ ነው የወይዘሮ ዝናሽ ልጅ ነው ብዬ እናገርብሻለሁ እያለሽ በጣም ታስፈራራታለች ማለት ነው። እሷ ደግሞ እንዲህ አንቺ ለምድ ውጭልኝ ከቤት የትላታለች። ከወጣሽልኝ ነግሬልሽ ወጣለሁ መውጣትም ማውጣልሻለሁ ግን የላይኩን እነግርልሻለሁ ዳግም ልጅሽ እንደሆነ እነግርልሻለሁ እያለሽ ታስጨንቃታለች ማለት ነው። ከዛም በኋላ ሳትወድ ወድ በግዷ ሳትወድ በግዷ ነው የኖሃ ሜንን እህት ኤደንን ሳትወድ በግዷ ሽሩር እያለች ከቤት ታስቀምጣታለች ማለት ነው። ምን አለ የዛን ይችን ከማስቀመጥ ኖሃ ሜን አስቀምጠሽ ኤደንን አስወጥተሽ በሆነ ወይዘሮ ዝናሽ። አሁን እንግዲህ ወይዘሮ ኤደን እንደ ቤት እንደ ቤት ልጅ ሁና ነይሻያፊ ወይዘሮ ዝናሽ እኔ ቁርስ አቅርቢልኝ ወይዘሮ ዝናሽ እያለች እንግዲህ ወይዘሮ ዝናሽን ታሽከረክራታለች ማለት ነው። ወይዘሮ ዝናሽ በገዛ ቤቷ ገርር ትሆናለች። አትገረሙም? አይ ወይዘሮ ዝናሽ፣ አይ ወይዘሮ ዝናሽ፣ እንዲያው ምን ይሻለሻል? እንዲያው አንቺ የውላችሁ። ግን እዚህ ጋር መረዳት ያለብን ምን መሰላችሁ? ድሃ ላይ መመጻደቅ ዙሮ ዙሮ ራስ እንደሚጥልና ይቺ ድሃ ይቺ መጤ ስትል የነበረ ሴትዮዋን በገዛ ቤቷ አገረዶነች። የቀን ጎዶሎ ትላላችሁ፣ የቀን ጎዶሎ። ወይዘሮ ዝናሽ፣ ወይዘሮ ዝናሽ እንግዲህ በገዛ ቤቷ አገረዱናለሽ። ኤደን ሻይ አፍይልኝ፣ ነይ እንደዚህ በሄል ትላታለች። ምክንያቱም ኤደን ሚስጥሩ ልታቅባታለች። ተደብቃ ታጠናና እንዲህ ወይዘሮ ዝናሽ ዳግም ልጅሽ ነው እንዲህ ዳግም ልጅሽ ነው እንዲህ በይ። ኔ ሻፊ ላይ ቶላ እኮ ሳል ነግረው በይ ለእናቴ ቤት ግዢላት ናሁ አቶ ላይኩን ቤት ገዝቶላቸዋል። አንችም ሌላ ቤት ግዥል ለኔና ለእናቴ ካልሆነ ግን ለላይኩን እነግረዋለሁ እያለሽ ቤት ታስገዛቻለሽ። ኤደን ቤት ታስገዛቻለሽ ማለት ነው። በዛማ የኤደን እናት ለኤደን ትሄድና ለተዋታው ተሰማ ቤት ልገዛላቸው ነው እማ አቶው ተሰማ ባለቤቴ ይ ሰው ሲኖረው ይ ሰው ሲያገኝ ገይሶች እየሰው ሲያገኝ አረ ገንዘብ አትጠጡ፣ በእውነቱ ገንዘብ አትጠጡ። እንደዛ ታሟክት ትፍ ብላ እንዳልተፋችበት ዛሬ ላይ ቤት ሊገዛላት ነው ሲል፣ አቶ ተሰማ የኔ ባል፣ የኔ ማር፣ የኔ ፍቅር፣ አይ ገንዘብ፣ ገንዘብ፣ ገንዘብ፣ ገንዘብ፣ ገንዘብ ብር አያረገው የለን፣ ጋይሶች ገንዘብ አያረገው የለን። በሳቅ ጨርሶ ነው እንዲው ገንዘብ አያረገው የለን። አሁንቴ ሄድና የሄድን እናት አቶ ተሰማኒ ቅር በለኝ፣ ከአንተ ውጭ ሌላ ፍቅር አለብኝ። እኔ ዛኔም አይምሮ የነካርጉት ነው እንጂ አንተ ነው የምወድህ። እኔ ከአንተ ጋር መኖር ነው የምፈልግ፣ በአንተ ጋር ነው ምጃች። ናሆም የሜኔ ልጅ ናት። እኔ ሌላ ልጅ አልፈልግም። እንዲሁ አቶ ተሰማኔ ከአንተ ውጭ ወደ ውጭ ትለዋለች ማለት ነው አረታይ ሴትዮ እኔ አልፈልግሽም፣ ዞር በይ ኮኖ የሚልሽ እኔ እንዲ አቶ ተሰማ እንዲው እንዲ እንዲ ከአንተ ውጭ እንዲ የኔ ባል የኔ ውድ አንተ ደህና ሆነህ ታክመህ ሊቁመህ እንድትሄድና የድሮ ፍቅራችን እንዲመለስ ነው የምፈልገው፣ ትለዋለች እሷ። ትሄድና ከዛ ደግሞ ከአቶ ላይኩን ትሄድና፣ እንዲው አቶ ላይኩን ከባለቤቴ ውጭ ወደ ውጭ እኔ ተጸጽቻለሁ፣ አጥፍቻለሁ፣ አስታርቀኝ፣ ባለቤቴን፣ የልጅ አባቴን ትለዋለች ማለት ነው። እኔ ከሱ ጋር ወልጄ ነው መቀመጥ የምፈልገው። አሁን ላይ አይምሮዬ ተጎድቷል፣ ተምሬያለሁ፣ ተጸጽቻለሁና እኔ መኖር የምፈልገው ከአቶ ተሰማ ጋር ነው ትለውና ሂዳ ከላይኩን ላይ ከብለ ልትልበታለች ማለት ነው። ከዛም በኋላ ተላይኩንም እንዲህ አቶ ተሰማ እንደዚህ ተጸጽታ ተምራለች፣ ይቅር በላት፣ አብራችሁ ሁኑ፣ ቤቱንም አብራችሁ የእናንተ ይሁን ይልና ሊያስታርቀው ይሞክራል። አቶ ተሰማ ደግሞ አቶ ላይኩን፣ ጥሩ ጥሩ ነገር አርገህ መጨረሻ ላይ ግለኔን ለመጉዳት ለምንድነው የምትጥረው? እኔ ይቺን ሴትዮ ማየት አልፈልግም። እቻረቅ ያምናት እች ጠጭናትን ያልፈልጋትም በህይወቴ ውስጥ እንድትኖር የማልፈልጋት የመጀመሪያዋ ሴት ብትኖር እሷ ናት ይልና ይናገራል ማለት ነው። ከዛ እንደዛ እያለች ኤደን ወደ ቤት ትመለሳለች። ይቅርታ ማዘርን አሞብኝ እኮ ነው ሄጄ ላይ አትፈልጌ ነው ወይዘሮ ዝናሽ ብላ ሄዳ ልታስፈግዳት ስትል የማንንጉር ትሰማለች፣ የዳግምን። ከዛ በኋላ እናቴ ታሽከረክራታለች፣ አይገልጽም ታሽከረክራታለች። ታሽከረክራት አንቺ ነሽ እንግዲህ ሻይ መታፈይ አቶ ላይኩን እንግዲህ ለናቴ ለና ቤት ገዝቶላቸዋል። አንቺም ለኛ ቤት ትገዣለሽ፣ ካልሆነ ግን ሚስትርሽን ላይኩንም ለናሆምም ነው የምነግራቸው፣ ለሁሉም ቤት ነው እንግዲህ የምነግርላቸው። ልክ አምራን ላቶ ተሰማ እምቦጭ እንዳደረገችው እኔ ምራት ላይ ነው እምቦጭ አርጌ የምነግርልሽ። ስለዚህ ቤት ግዢልን፣ ስለኔ እና ለእናቴ ቤት ግዢልን፣ ሀብታም አይደለሽ ትላታለች። ከዛ በኋላ ከቤት ውስጥ ደግሞ ወይዘሮ ዝናሽ ነይ ሻያፊ፣ ወይዘሮ ዝናሽ ነይ ቡና፣ ወይዘሮ ዝናሽ ቁርስ አቅርቢ፣ ለምንድን ነው የምትሞላቀቂ? ትላትና ወይዘሮ ዝናሽን በገዛ ቤቷ ገረድ ታረጋታለች ማለት ነው። ጉድ ጉድ ጉድ ጉድ። ቀን ሲጠል የእናቱ ውሻ ይናከሳል ማለቱ ይሄ ነው ጋይሶች፣ እየ እናመለላችሁ ፈልጌ ነው። አለመመጻደቅ መልካም ነው። ገንዘብና ለሰው ልጅ ጊዜ ነው እንጂ ዳኛው ገንዘብ አይደለም። እና እንግዲህ ይኸው ገንዘብ እያለም ቀን ከጣለ ከባድ ነው። እንግዲህ ወይዘሮ ሽናሽነቢው ቀን ጥሏት የኤደን ሰራተኛ ሆናለች። በገዛ ቤቷ፣ በገዛ ቤቷ፣ በገዛ ኑሮዋ ማለት ነው እንግዲህ ነሚንም ዳኒን አፍከራ ዳግምን አፍከራ እንግዲህ፣ ወልመጥ ወልመጥ እያለች ነው ወደ ክላሱ እየሄደች ነው። እየተሽኮረ መምነሹ እየተሻፈደች ነው እሷ ባገኘችው ወጣት ሁሉ እንግዲህ መሻፈድ ሰራዋ ነው። የተወጋዩን የመንፈስ የዝሙቱ መንፈስ እላችኋለሁ ማሮች